የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአካባቢ ጥበቃ ባለስልጣን የሚሰራቸው ሀገራዊ ፕሮጀክቶች እንዲሳኩ ከፍተኛ አስተዋጽኦ እያበረከተ ነው ሲሉ የባለስልጣኑ ዳይሬክተር ኢንጂነር ለሊሴ ነሜ ተናገሩ። የአካባቢ ጥበቃ ባለስልጣን ዳይሬክተር ኢንጂነር ለሊሴ ነሜ እና የባለስልጣኑ አመራሮች ዛሬ ረፋድ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጎብኝተዋል። ዋና ዳይሬክተሯ ኢቢሲ በአካባቢ ጥበቃ ላይ የሰራው ስራ ለሌሎች ምሳሌ የሚሆን ነው ብለዋል። ኢቲቪ ኢንቨስት ያደረጋቸው ነገሮች አሉ። ያንን በማድረጉ ደግሞ ስነ ምህዳሩ እንዲመለስ አድርጓል። አንዳንድ ከዚህ በፊት ማናያቸው ከተማ ላይ ማናያቸው አዋፋት፣ የአሳ ዝርያዎች መኖር ችሏል። ስለዚህ አካባቢውን መጠበቁ ከዚህ በፊት የነበረውን የስነ ምህዳርን እይታ ተግባራዊ እንዲሆን ያደረገ ነው የሚል እምነት አለን። በዛም ነው ግምገማችን ስንገባም ጀምሮ የምንተነፍሰው አየርን ጨምሮ ንጹህ፣ ጤናማ የሆነ ማንኛውም ሰው ቢመጣ ወልከም የሚያደርግ ነው። ከተማ ላይ ብንሄድ ይሄኛን አየር አናገኘውም እና እንደ ኢቢሲ የራሱን ኃላፊነት እየተወጣ ነው የሚል እምነት አለን። በጣም ብዙ የብክለት አይነቶች አሉ። የአየር ብክለት፣ የውሃ፣ የአፈር እነዚህን ሁሉ ብክለቶችን ፕሮቴክት እንዲሆን ያደረገ ተቋም ነው፣ ማዕከልም ነው የሚል እምነት አለን። ይሄ ለሌላውም ተቋም ምሳሌ የሚሆን ነው። ጽዱን ኢትዮጵያን ከማረጋገጥ አንጻር ከኛ ነው የሚጀመረው ና ተቋሙ አሳይቶናል። በሚዲያ ራሱን ምሳሌ አድርጎ አሳይቶናል። ይሄ ደግሞ በሁሉም ተቋማትና የሚዲያ አውታሮች ተግባራዊ እንዲሆን በጣም ኢንቫይት እናደርጋለን። የአካባቢ ጥበቃ ባለስልጣን ጽድ ኢትዮጵያ ለመፍጠር እየሰራ ያለውን ስራ ተደራሽ ለማድረግ ከኢቢሲ ጋር በጋራ መስራትና ተቋማቱን ግንኙነት ማጠናከር እንዳስፈለገም ኢንጂነር ለሊሴ ነሜ ተናግረዋል። ውጤት የምናመጣበትና እንደ ባህል እንዲሆን አስቻይ ሁኔታዎች ነው። በዚህ ደግሞ ኢቢሲ ትልቁን ድርሻ ይወስዳል የሚል እምነት አለን። አንደኛ ከኮርፖሬት ሶሻል ሪስፖንስቢሊቲ አንጻር፣ ሁለተኛ ደግሞ እንደ ተቋም ከመንግስት ካለን ሚሽን አንጻር የምንሰራው ነው ማለት ነው። የጽዱ ኢትዮጵያ በዚህ የሚቋጭ አይደለም። እንደ ተቋም ያሰብነው በ2026 ክሊን ኢስት አፍሪካ ብለን ኢኒሽት እናደርጋለን። ጎረቤቶቻችን ካልጸዱ እኛ ብቻ ክሊን ኢትዮጵያ ብንል ብዙ ትርጉም ስለማይኖር ክሊን ኢስት አፍሪካ ብለን ጎረቤት ሀገራትን ያማከለ እንቅስቃሴዎች እናደርጋለን ብለን እቅድ ይዘናል። በ2027 ክሊን አፍሪካ ስለዚህ በኤዩ ሰሚት አንዱ አጀንዳ ይሆናል ብለን የምናስበው ከክሊን አፍሪካ ጋር የተያያዘ አጀንዳ ይሆናል የሚል እምነት ነው። ስለዚህ ኤክስቴንድ ያደረገ ለሶስት ዓመት ነው እያሰብን ያለ ነው። ኢቢሲን በዛው ልክ እንዲያስበው ስለም ምክንያቱም የኢቢሲ የኢትዮጵያን ብቻ ሳይሆን የአፍሪካውያን ኩራት ስለሆነ ከዛ አንጻር እንድንሰራ ነው የምናስበው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰም ኢቢሲ ከባለስልጣኑ ጋር ለመስራት ያለውን ዝግጁነትም አረጋግጠዋል። እንደ መንግስትም የተያዘ አቅጣጫ ነው። እናንተም እሱን ይዛችሁ ስለሆነ እየሰራችሁ ያለው ፖሊሲም አዋጅም እየወጣለት ያለ ነው፣ ህጎችም እየወጡ ያለበት ስራ ነው። ይሄንን መደገፍ ግዴታችን ነው የእኛ እንደ ኤቢሲ። ስለዚህ አንዱ የኤዲቶሪያል አቅጣጫ አድርገን ይዘ ነው እንሰራበታለን ማለት ነው።